በቅርቡ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በብራዚል በተከናወነው ሁለተኛው የብራዚል አፍሪካ ጉባኤ ላይ ተሳትፈው ተመልሰዋል። ጉባኤው የምግብ ዋስትና፣ ረሃብን መከላከልና የገጠር ልማት በሚል መሪ ሀሳብ እንደመካሄዱም ምክትል ጠቅላይ ሚኒስትሩና ልዑካቸው በብራዚል የተለያዩ የግብርና ስፍራዎችንና ስራዎችን ተመልክተዋል። ብራዚል ሆና በጉዳዩ ላይ መረጃዎችን ስታደርሰን የነበረችው ባልደረባችን ፍሬ ህይወት ሰፊው ናት። አሁን በያንሳን በምንገኘው አጀንዳ ላይ ተጨማሪ መረጃዎችን ልታደርሰን እዚህ ስቱዲዮ አጠገቤ ትገኛለች። ቆይታ እናደርጋለን። ፍሬ እንኳን ደህና መጣሽ። አይ ከብራዚል ይዘሻቸው የመጣሻቸው ቃላትም ቢሆኑ ቀስ ብለን እናወጣቸዋለን። ግብርናውን የተመለከቱ ቢያንስ እዛ ዘርፍ ላይ ትንሽ ነገር ይዘሽ መተሻል ብለን እናስባለን። ጉብኝቱ ምን ይመስል ነበረ? ምክትል ጠቅላይ ሚኒስትሩና ልኡካቸው የተመለከቷቸው ጉዳዮች፣ እንደዚሁም አንቺም የታዘብሻቸው ጉዳዮች ምን ይመስሉ ነበረ? መልካም፣ ሶዶ እንግዲህ የግብርናን ስናነሳ ሁለቱን ሀገራት የሚያመሳስላቸው አንድ ጉዳይ አለ። ለብራዚልም ለኢትዮጵያም ግብርና የኢኮኖሚ ዋና ዋልታ ሆኖ የተቀመጠ ስለሆነ የብራዚልን ግብርና አይቶ ከዛም ደግሞ የኢትዮጵያ ምን ላይ ነው ያለው የሚለውን ነገር በአጽንኦት ማየትና መመልከትም ግድ ስለሚል ነው። እንግዲህ ብራዚል አለማችን ላይ በሰፊው ግብርናዋ ከሚነገርላት ወይም ደግሞ ልዕለ ኃያል ተብላ በዚህ ዘርፍ ላይ እንትጠራ ያደረጋት የግብርና ስራ ነው ያላት። እንግዲህ አፈጻጸሟ ደግሞ ከቅርብ ጊዜ ወዲህ በዘርፎችም፣ በምርቶች በመታመርታቸው ምርቶችም ሰፋ ያለ የአለምን ቀልብ እየሳበችን ነው የምትገኘው በኢኮኖሚ በግብርናዋ ማለት ነው። በዚህም በተለይም ደግሞ ከሀገራችን ኢትዮጵያ ጋር አያይዘን ስናነሳው ካለን የአየር ንብረት ሁኔታ ጋር ተያይዞ ብራዚል ከምታመርታቸው የምርት አይነቶችን ጭምር ተያይዞ ቡናን እንታወቃለን። እንግዲህ ብራዚል በአለም አንደኛ ሆና ነው እንግዲህ ለ150 አመታት የቀጠለ ታሪክ ነው ያላት። ኢትዮጵያ ደግሞ አሁን ወደ ሶስተኛ ወደ አለም ሶስተኛ እየሄደች ነው የምትገኘው። ከአፍሪካ ደግሞ ቀዳሚ ሀገር ነች እና ቡናን ጨምሮ እንግዲህ የቀንድ ከብቶችን እንዲሁ አማክሎ በተለያዩ የእንቁላል፣ የባቄላ ለውዝ እንዲሁም ደግሞ ሩዝን ጨምሮ እነዚህ ዘርፎች ላይ በሰፊ የምትሰራ ሀገር ነች። በዚህም እንግዲህ እምርታ ያገኘችና አሁን ላይ ቀደም ብዬ እንዳነሳውለ ለእለ ሀያል ሀገር በግብርናው ተብላ እንድትነሳ ያደርጋት ነው። የአለምንም ገበያ ደግሞ በተለያዩ የግብርና ምርቶች ሰርጻ ገብታ አሁን ላይ ግንባር ቀደም ከሚባሉት ውስጥ ትገኛለችና የዚህኛው ሁለተኛው የብራዚል አፍሪካ ጉባኤ እንግዲህ ብዙ ትርጉም ያለው ነው። ብራዚል በዚህ በግብርናው ዘርፍ ላይ ያገኘችውን እምርታ ለአፍሪካ ሀገራት እንዲሁም ደግሞ ሌሎች ላቲን ሀገሮችም ተሞክሯን እያካፈለች ነው የምትገኘው። ይህኛው ጉባኤ ሁለተኛው ነው። ቀደም ሲል አንተም እንዳነሳው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ልዑካቸው የክልል መሪዎችም ተገኝተውበት ነበር። በዛ ተገኝተው እንግዲህ የቀዳሚው ጊዜ የነበረው ያለፉት የመጀመሪያው ጉባኤ ላይ የነበሩ ስራዎች፣ ውይይቶች ምን ላይ ናቸው የሚለው ነበረ። ቀጣይ ደግሞ ማስቀጠል ያለብን ጉዳይ ምንድን ነው? ምንድን ነው የሚቀረው? የሚሆነ ነገር በስብሰባና በብራዚሉ ፕሬዚዳንት ዳሲልቫ ሉላ ዳሲልቫ መልእክትም ጭምር ቀጣይ ስራዎችን ከነበረው በበለጠ አብረን ተባብረን መስራት አለብን የሚሉ አቅጣጫዎችን አስቀምጠው። ከሁለተኛ ሶስተኛ ቀን ላይ የነበረው እንግዲህ የመስክ ምልከታዎች የነበሩበት ነው። በተለይም እንደ ኢትዮጵያ ግብርናው ላይ ብዙ ተስፋ ያለው ሀገር፣ እምቅ ሀብት ያለው ሀገር እንደዚህ አይነት የግብርና የመስክ ስራዎች መመልከት ብዙ ፋይዳ ያለው ነው። ስለዚህም እንግዲህ የሁለት ቀን ምልከታዎች ብራዚል በተለይም ተቋማት አሏት፣ ለረጅም ዓመት የተገነቡ ተቋማት አሏት፣ ግብርናውን የሚያዘምኑ የግብርናውን የየለት ስራ በጥናትና ምርምር ደግፈው የሚሰሩ ተቋማት አሏት። እነዚህ ተቋማት ምን ላይ ናቸው የሚለውን ነገር በዚያ ለተገኙ ለአፍሪካን መሪዎችና ለባለሙያዎችም ጭምር ያቀረበችበት ነው። ቀዳሚው እንግዲህ የኢምብራፓ የሚባል ተቋም አላት። አርባ ዓመትና ከዛ በላይ ያለው ተቋም ነው። ይህ ተቋም እንግዲህ በስሩ ጥናትና ምርምር ግዢዎችን ከምርት እስከ ግዢ ያለውን ስራ የሚሰራና ና የሚከታተል ተቋም ነው። ችግሮች ካሉ የሚያርም የጎደለውን ደግሞ የሚሞላ ተቋም ነው። ይሄ ተቋም እንግዲህ የሚሰራቸውን ስራዎች ከዋና ከተማ ብራዚሊያ ራቅ ባሉ ከተሞችም ጭምር ገጠራ ስፍራዎችም ጭምር እነዚህን መሪዎች ይዞ ሄዶ እነዚህን ልኡኮች ይዞ ሄዶ ምን እየሰራ እንደሚገኝ እንዲሁ አሳይቷል። እንግዲህ ደግሞ የብራዚል ብሔራዊ አቅርቦት ኩባንያን እንዲሁም ተመልክተን ነበረ። ይሄኛውም እንግዲህ ለብራዚል ወሳኝ የሚባል የምግብ አቅርቦትን ለ25 ዓመታት ወሳኝ የሚባሉ የምግብ አቅርቦቶችን የሚከታተልና ከቅድም እንዳልኩ ከገበያ እስከ ሰንሰለቱ ላይ ያለውን ጥናትና ምርምር ደግፎ የሚያቀርብ ተቋም ነው። እንግዲህ ደግሞ ወደ ገጠራማው ዝናብ አጥር እንደ ኢትዮጵያ ዝናብ አጥር አካባቢ አላትና ከዋና ከተማዋ 1547 ኪሎ ሜትር ርቀት ላይ ወደምትገኝ ቦታም እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህና ሌሎች የአፍሪካ ሀገራት መሪዎችም ጭምር እነዚህ ቦታዎችም ሄደው ለረጅም አመት የተገነባ ተቋሞችን እየሰሩ ያሉትን ስራዎችንም ያመጡትንም እምርታ ለሀገራቸው ግብዓት አድርገው የተመለሱበትና በተለይም ኢትዮጵያ ደግሞ ብዙ የአፍሪካ ሀገራት እንደሚሉት በዚህኛው ሁለተኛው ጉባኤም ላይ ብዙ ሀገራትም ብራዚል መሪዎችንም ጨምሮ እንደሚያነሱት ተስፋ ያላት ሀገር በግብርናው ስለሆነች እነዚህ አይነት ተሞክሮች እንግዲህ ወደ ሀገር ቤት መጥተው ብዙ የሚለውጡት ነገር እንዳለ የተያዘበት ጉብኝት ነው ማለት ነው። አሁን የጠቃቀስሻቸው ተቋማት በአንድም በሌላ እንደ ጋዜጠኛም እኛ እምናውቃቸዋለን እና መናበባቸውን በይበልጥ የተመለከተሽበት ነው ብዬ አስባለሁ። ምን ያህል የተቀናጀ ኢትዮጵያ ውስጥ የአንዳንዴ ተቋማት ወይም ዘርፍ ከዘርፍ ጋር አይናበብም የምንለው ነገር አለ እና ግብርና ደግሞ ሁሉም ተቋማት ሁሉም የህብረተሰብ ክፍልን ሊናበቡበት የሚገባና የሚያናብብም ስራ ነው እና መናበባቸው ምን ይመስላል? ተቋማት ተናበው መስራታቸው እንግዲህ የብራዚል አሁን ያለው የግብርና ዘርፏን ልዕልህ ያል ተብላ እንድትጠራ ያደርገው ይሄ ተቋሞች ናቸው። በጊዜ ሂደት የማያዋዥቁ ከምን ጋር የማይገናኙ የግብርናውን ዘርፍ መርተው ለረጅም ጊዜ የዘለቁ ተቋማት ናቸው። ለዚህም እንግዲህ ብራዚል አሁን ላለችበት ምርታ አብቅተዋታል ማለት ነው። ይህም እንግዲህ በተለይም ባለሙያዎቹ ወደፊት ለማምጣት ጥናትና ምርምሮችን በማድረግ ለምርጥ ዘር የሚባሉትን ከታች ጀምሮ ከእንግዲህ መነሻ ላይ ጀምሮ እስከ ማብቀል እና ገበያ ድረስ እስከሚሄድ ያለው ሰንሰለት ምን ያህል እንግዲህ የብራዚልን የግብርና ዘርፍ እውነትም ልዕለ ኃያል ተብላ እንድትጠራ ያደረጋት ነው። እንግዲህ ምናልባት ጥናቶች ቁጥሮች ሊቀያየሩ ይችላሉ። ከሁለትና ሶስት ዓመት በፊት የነበረው እንግዲህ ብራዚል አሁን ላይ በግብርና ምርቷ ከአንድ ቢሊዮን የሚሻገር የዓለምን ሕዝብን ሊመግብ የሚችል የግብርና ምርት እንዳላት ይነገራል። ይህ እንግዲህ በቀላሉ የምትጠቅሰው አይደለም። ስራዎች አሉ፣ በተቋማት የሚሰራው ስራዎች አሉ። ቀድማ መሰራቸው ስራዎች ስላሉ ይህ እንግዲህ እውን ማድረግ ችላለች ማለት ነው። እንግዲህ ወደ ሀገራችን አምጥተን ደግሞ ተቋማት ግንባታ ላይ በተለይም ምክትል ጠቅላይ ሚኒስተር ተመስገን ጥሩና ብዙ ጊዜ በሳቸው ስር ያሉ ተቋማትም ያነሱታል። ይሄን ሀሳብ የተቋማት ግንባታ ለሀገር ኢኮኖሚ ትልቅ ፋይዳ እንዳለ ያነሳሉ። ግብርናው ደግሞ ለኢትዮጵያ ወሳኝ ዘርፍ እንደመሆኑ ተቋማት ተናበው ሊሰሩ እንደሚገባና ለረጅም ጊዜ አቅደው የሚሰሩ ተቋማት ኢትዮጵያ ልታዘጋጅ ይገባል የሚል ሀሳብ ያነሱ ነበረ። በዚህም እንግዲህ በተለያዩ ቦታዎች ያሉ የብራዚል ግብርናውን የሚመሩ ተቋማት ስራዬ ብለው ከተሰራ ሊመጣ የሚችለው ለውጥ ያሳዩበትና ለአፍሪካ ሀገራት ብዙ ተሞክሮ ያገኙበት ዓለም ላይ ብራዚል ምን ሰርታ ት ደረሰች፣ የሚለውን ነገር በትክክል የሚያሳየችበት ጉብኝት ነበረ። እንግዲህ ፍሬያማም ነበር። ሀገራችን ጊዜ ሀገራችን እንግዲህ በቅርብ ጊዜ ወዲህ የጀመረችው አለ የሌማት ትሩፋት፣ አረንጓዴ አሻራ፣ የስንዴ ስራዎች አሉ እዛ ያሉ የአፍሪካ ሀገራት መሪዎችና ባለሙያዎች ጭምር ለዚህ ጉዳይ አዲስ አልነበረውም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ቀደም ሲል በነበረው ጥንቅር እንዳነሱት አዲስ አልነበረም። የኢትዮጵያ ጅማሮ ሁሉ እንደ ጥሩ ተሞክሮ ተነስቷል። ቀጣይ ደግሞ እንግዲህ አሁን ከብራዚል ያገኘችውን ተሞክሮ ጨምራ ኢትዮጵያ በዚህ እውነትም ግብርናው የኢትዮጵያ ተስፋ ነው የሚለውን ነገር የምናይበት ጊዜ ይመጣል ብለን እናስባለን። በተለይ ራስን የመቻል የሚል ትኩረት ላይ ነን። አሁን በምግብ ራስን የመቻል ትኩረት ላይ ነን እና የሚሳካ ይመስል ይችላል። ካየሹ ነገር አንጻር ምንም ትኩረት የለውም ጊዜ የሚገርምህ፣ እንደ ኢትዮጵያዊ፣ እኔ ይሳካል ብዬ ልናገር እችላለሁ። ሌሎች የአፍሪካ ሀገራት መሪዎችና ዓለም አቀፍ የዚህ የግብርናው ዘርፍ ተመራማሪዎችን ጭምር የኢትዮጵያን የጀመረችውን ነገር ማሳካት የምችልበት ምዕራፍ ላይ እንደምትገኝ በተለያዩ ጉባኤዎችና ውይይቶችም ሲያነሱ ነበር። ለአፍሪካ ሀገራትም የኢትዮጵያን ተሞክሮ ነበር ሲነሳ የነበረው። ኢትዮጵያ እንግዲህ የዝናብ አጥር አካባቢዎች አሏት፣ መስራት ያለባት ስራ አለ፣ ብዙ ስራዎች አሉ። ካለው የግብርና ሀብት አንጻር ብዙ ስራዎች አሉ። ነገር ግን የቀደችውን የጀመረችውን ነገር ወደ ፍሬ እንደምታመጣው ሌሎች እንግዲህ ከኢትዮጵያን ያልሆኑ ተቋማት መሪዎችም ጭምር የመሰከሩለት ስለሆነ ጥሩ ምዕራፍ ላይ እንደምንገኝም እንግዲህ ዓለም አቀፍ ጉባኤዎችና እየተነገረ ነው የሚገኘውና ይሳካል። ምንም ጥርጥር የለውም። ተስፋ እናደርጋለን። ባልደረባ የፍሬ ህይወት ሰፊው ላደረስሽን የስቱዲዮ የቀጥታ ስርጭት መረጃ ከልብ አመሰግናለሁ። በተመልካቾች